የካሌብ አባት እንግዲህ ካሌብን ዳኒን የምትበቀለው ኤደንን የጅ ስታረግ ነው። ኤደንን በፍቅር ቋንቋ እናግራት። ኤደን ካንተ ጋር መሆን አለባት በጣም አሪፍና ጥሩ እርግብ ትመስላለች ብሎት ካሌብ ስለ ኤደን እንዲጨነቅ አይምሮውን ከፍቶለታል። ዳኒ ቶሎ ብሎ ቤቱን ወስዶ ኤደን ማግባት ይፈልጋል። ሰላም ሰላም ብያለሁ ቡድን የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትርፍ ይበልኝ እያልኩ ዛሬም እንደተለመደው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ድራማን እጄላችሁ መጥቻለሁ። ቀጥታ ወደ ቪዲዮ ከመሄድ በፊት ሁል ጊዜ እንደተለመደው እንደምነግራችሁ፣ እንደማስታውሳችሁ እናንተ ሰብስክራይብ አታደርጉም፣ እኔ ግን ማስታወሴን አልተውም። ሰብስክራይብ ያላረጋችሁ ሰብስክራይብ አደርጉኝ። ቪዲዮ ደግሞ ስታዩ ላይክ ብታደርጉ ከእናንተ የሚቀንስባችሁ የሚጨምርባችሁ ነገር የለም። ነገር ግን በቅንነትና በፍቃደኝነት ላይ የተመሰረተ ይሁን። እንግዲህ ባለፈው ክፍል ዳኒ ኤደንን ቤት አምቶ ያስተዋውቃቸው ተነጋግረው ኤደንን በተነጋገሩት መሰረት የዳኒ እጮኛ ማለት ነው ቤት ውስጥ አምቷታል። ካሌብ እንግዲህ ዳኒ ፍቅረኛው ጋር ኤደን ጋ ደውሎ ሲያወራት ከኋላ ሆኖ ቆሞ አዳምጦት በጣም እንደሚወዳትና እንደሚያፈቅራት ተረድቷል። ያንንም እንግዲህ ለአባቱ ሊያስረዳው ቢሞክርም እሱ ምንም ሳይደክም፣ ምንም ሳይለፋ፣ ምንም ጣውረድ ሳይወርድ እኛ ለስንት ዓመት የለፋንበትን ሀብት ንብረት ወርሶ ቲናን አባሮ እሷን ማግባት ይፈልጋል። ስለዚህ ሚስትህን እስከነቀጠ ድረስ አንተም ደግሞ የምትበቀለው በኤደን እና በኤደን ብቻ እንደሆነ አስረግጦ ይነግረዋል፣ የካሌብ አባት። ካሌብ እንግዲህ ቢፈራም ቢቸርም በፍቅር አይነቱ በስርቆት ኤደንን ያያታል። ኤደንም እንግዲህ ካሌብን ተመችተዋለች። ምክንያቱም ኤደን ትዳር መስርታ የራሷን ሕይወት መኖር ትፈልጋለች። ይህም ያዘገየባት ምክንያት ዳኔ ነው። እንግዲህ ይህም በቲና ላይ ያለው እምነት ከፍተኛ ነው። ቲና እንግዲህ ገንዘብ ለማግኘት የማታደርገው ነገር የማትፈነቅለው ድንጋይ የማትቆፍረው ጎሪ የለም እንግዲህ ገንዘቡን ካገኘች እንኳን ሀብት ንብረታቸውን ወስዳ እንኳን አባትየውን እንደምታስወብደው እንደምታስወግደው ለዳኒ ነግረዋለች። ያንን ሁሉ ደግሞ ካሌብም የቴናን የክፋት ጥግ አውቋል። ከዚያ እንግዲህ ካሌብና አባትየው በተደጋጋሚ እንግዲህ ፍቅረኛ እንዲስ ስለገፋፋው ካሌብ ኤደንን በትኩረት ማከታተል ይጀምራል ማለት ነው። በጣም ቢፈራም እንግዲህ አንዳንዴ ግድ ያው መፍራት ምንድን ነው ይባላል። ካሌብ በእርግጥ ፍቅርን፣ በቀልን በፍቅር ብንበቀለው አሪፍ ነው። የካሌብ አባት ውሳኔ ጥሩ ባይሆንም፣ በእርግጥ ዳኒና ቲና በነሱ ላይ ያደረገችው የሚያደርጉባቸው ነገር በቂ ላይሆን ይችላል። ግን እነሱን በፍቅር ቢያስተምሯቸው ቲናም ራሷን ስህተቷን እንድታምን ቢያደርጓቸው ድራማው ላይ አስተማሪነቱ የበለጠ የሰፋ ይሆናል። ነገር ግን እሱ ዳኒ የካሌብ ፍቅረኛ ስለነቀጠ ካሌብም ደግሞ የሱ ፍቅረኛ መንቀጥ ወይም ደግሞ ከእሱ ፍቅረኛ ጋር መተኛት ተገቢ ነው ብዬ አላስብም። ይሄ በቀልም በበቀል መመለስ ነው። ነገር ግን በቀልን በፍቅር ብንመልስ አስተማሪነቱ የበለጠ ይጠነክራል። በእርግጥ ቦታ ላይ ሆነን እና እኛ የራሳችን ሀሳብ አስተያየት የምንሰጠው አንድ አይነት ላይሆን ይችላል። ነገር ግን አሁን እንግዲህ በድጋሚ የካሌብ አባትና ካሌብ ኤዱን ጠርተዋት እቤታቸው ትመጣለች። ስለ ትዳሩም፣ ስለ የሁሉም ነገር ስለ ዳኒም ይጠይቋታል። እሷም እንግዲህ ማግባት እንደምትፈልግ እሱ ነገ ዛሬ እያላት እንደሆነ እስካሁን ድረስ ተጋብተው ያልኖሩት በደንብ አርጋ ታስረዳቸዋለች። ከዛ እንግዲህ ዳኒ ሲደውላት ኤዱ ስልክ አላነሳችም። በቃ ዳኒ ጋር ደውዬ መናገር አለብኝ መሄድ አለብኝ ስትላቸው እንዴ ትሄጃለች? ቆይ ተጫዋች እያሉ እሷን ሲያዘገያት ዳኒ ይመጣል። በሩን ከፍቶ ሲገባ እንግዲህ ካሌብ እንዲሁም የካሌብ አባት ኤደን ቁጭ ብለው ያገኛቸዋል። በጣም ይደነግጣል። ቲና እንግዲህ የትም ለማንም ምንም ሳትናገርም ጠፍታለች። እንግዲህ የተሳስበው ያው እሷ ቤቱን አግኝቻለሁ አረጋግጫለሁ ብላ እነሱን ለማስወጣት እንዲሁም ደግሞ የካሌብን አባት ለማስገደል ሰራተኛ እየፈለገች ይመስለኛል። እንግዲህ በዛሬው ክፍል ይሄን ትዕይንት የምናየው ይሆናል። በባለፈው ክፍል እንግዲህ ያለውን ዋናውን ነገር ነገራችኋለሁ። ቀጣዩን ክፍል ይጀላችሁ እስኪመጣ እናንተ ለላይክ በሼር በሰብስክራይብ ጣብቁኝ። የምታበረታቱኝ ሁላችሁም አብያለሁ፣ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ የሚገናኝ ሁላችሁ ልንገናኝበት ቆዩ።